በዛሬው ቪዲዮ የአርሰናሉን የመሃል ሜዳ አማካኝ ዴክላን ራይስ ላይ ምልከታችንን እናደርጋለን። እሱ የተረጋጋ ነው። እሱ ሀያል ነው። እናም እሱ በትክክል በአርሰናል ተመዝኖ ያለፈ ነው። ዛሬ የዴክላን ራይስን እድገት ኮስታምስ ከአርሰናል 105 ሚሊዮን ፓውንድ የመሃል ሜዳ ሞተር ዴክላን ራይስ ማን ነው? ራይስ በጃንዋሪ 14 ቀን በ1999 ይህን ዓለም የተቀላቀለው እናም በእንግሊዝ በሚገኝ እግር ኳስ ጉዞ በወጣትነት ደረጃ በቸልሲ ተጀመረ። ነገር ግን ብዙም ሳይቆይ ቻት ሲለቁ ከወጣ በኋላ ብዙዎች እልሙ እንዳበቃ አስበው ነበር። ዴክላን ራይስ ግን ገና ያልተጠናቀቀ ተጫዋች እንደሆነ ብዙም ሳይቆይ ራሱን ዌስትሃም ዩናይትድ አሳየ እና እዚያም ከፕሪሚየር ሊጉ ብሩህ ተሰጥኦ ካላቸው ተጫዋቾች መሀል መመደብ ቻለ። በ20 አመቱ የመሀል ሜዳዎችን በመምራት የዌስትሃም የዓመቱ ምርጥ ተጫዋቾችን በማግኘት እና በእንግሊዝ ብሔራዊ ቡድን ውስጥ መደበኛ ተጫዋች ሆኖ ነበር። በ2023 በክረምቱ ከመዶሾዎቹ ዌስታሞች ወደ አርሰናል በ105 ሚሊዮን ፓውንድ ተቀላቀለ። እና ለምን አርሰናል በወቅቱ ውድ የነበረውን ዝውውር መረጠ? ምክንያቱም ሚካኤል አርቴታ በራይስ ትልቅ እምነት ነበረው። ዴክላን ራይስ ለአዲሱ የአርሰናል ቡድን የጀርባ አጥንት የሆነ ሚናው ከፍ ያለ ተጫዋች መሆኑን አሳይቷል። ራይስ የመጣው ለመከላከል ብቻ አልነበረ፣ አርቴታ የቡድናቸውን የማጥቃት ስልት ለማራቀቅም በማሰብ ነው እንጂ። ራይስ ወዲያውኑ ከአርሰናል የመሃል ሞተር ከማርቲን ኦዴጋርድ እና ከካይ ሃቨርስ ጋር በመስማማት ሚዛናዊነትን ስለ ልቦና አመራርን አሟልቷል። ታዲያ ራይስ ጥሩ የሚያደርገው ምንድን ነው? በተከላካይነቱ ነው። ራይስ በቋሚነት አርቴታ ቦታ እየቀያየሩ በማጫወታቸው ነው። ችግሩን ለመቅረፍ በመቻሉ ነው። ነገር ግን የእኔ ጥያቄ ተመልሷል። ምክንያቱም ሁሉንም ራይስ ያሟላ ተጫዋች ስለሆነ ነው። ከፕሪሚየር ሊጉ ምርጥ ተጫዋቾች መካከል ስሙን በወርቅ ቀለም አጽፏል። ዴክላን ራይስ በተለየ መልኩ ኳስን ወደፊት በመግፋት ለጎል የሚሆኑ ኳሶችን ይፈጥራል። በ25 ዓመቱ እንኳን እንደ ካፕቴን ይጫወታል። የመሃል ሜዳውን ማደራጀት፣ ያለማቋረጥ መግባባት፣ ጊዜውን በማቀናጀት ይታወቃል። እሱ እንዳንዳንድ አማካኞች በጭካኔ የተሞላ አይደለም። በይበልጥም በኳስ ውጤታማ ነው። ከፓትሪክ ቪዬራ ዘመን ጀምሮ አርሰናል የጠፋውን ህልውና መልሷል። ራይስ ምን ያህል አርሰናል ጥቅም አለው? ራይስ ተጽዕኖ ለመፍጠር ጊዜ ያጠፋ ከቅርብ ሳምንታት በፊት የተፈጠረውን አንረሳ። ዴክላን ራይስ እጅን በአፍ የሚያስጨኑ ኳሶችን በኃያሉ ሪያል ማድሪድ ላይ ግብ አስቆጥሯል። ከምንም በላይ እምነትን አምርቷል። አርሰናል ባሳለፈው የውድድር ዘመን መሪነቱን ለመያዝ ሲታገል የራይስን መምጣት ወሳኝ በሆኑ ጊዜ መረጋጋትን ጨምሯል። ወደፊት ራይስ አርሰናልን ወደ ክብር ሊመራው ይችላል። የማዕረግ ስሞች ወደ ኤምሬትስ ይመለሱ ይሆን? ዴክላን ራይስ የመሃል ሜዳውን ሲደግፍ አርሰናሎች ዋንጫ ተፎካካሪዎች ብቻ አይሆኑም የማንቸስተር ሲቲ የበላይነት ላይ እውነተኛ ስጋት ናቸው የእሷ መራር ትዕግስተኛነቱ እና አስተሳሰቡ የአርሰናልን ቀጣይ ወርቃማ ዘመን ሊገልጽ ይችላል ዴክላን ራይስ አርሰናልን ብቻ አልተቀላቀለም የአርሰናል አዲስ ምኞት ምልክት ሆኗል ራይስ እያሳየው ባለው ብቃትም በርካታ ደጋፊዎች ስሙን እየዘመሩለት ይገኛሉ ዴክላን ራይስ የአርሰናል አማካኝ ጄኔራል እና ምናልባትም እንደነ ሄነሪ ታሪክ ሊጽፍ ይችላል። አማካኞች አጥፊ ወይም ክሬቲቪቲ በሆኑበት አለም ዴክላን ራይስ ሁለቱንም ሆኗል እና ብዙም ሳይቆይ የዌስታም ደጋፊ ትልቅ ህልም እያዩበት ነበር። ዴክላን ራይስ ትልቁ ውዝግብ ውስጥም ገብቶ ያውቃል። ምክንያቱም ጥምር ዜጋ በመሆኑ የተነሳ ነበር። የእንግሊዝና የአይርላንድ ዜጋ የነበረው ዴክላን ራይስ ለየትኛው መጫወት እንዳለበት ግራ ተጋብቶ ያውቃል ነገር ግን በኋላ ላይ የእንግሊዝ ብሔራዊ ቡድን አሰልጣኝና ጓደኞቹ ባደረጉት ጉድጎታ ለእንግሊዝ ብሔራዊ ቡድን ተጫዋች መሆን ቻለ። ነገር ግን የራይስ እድገት የሚጎትት ውዝግብ አልነበረ። ሁለቱንም አየርላንድና እንግሊዝን ወክሎ መጫወት የሚችል ብቁ አቋም ነበረው። ለአየርላንድ ወጣቶች ቡድንም ተጫውቶ ያውቃል። ሶስት ከፍተኛ ወዳጅነት ጨዋታ እንግሊዝና ከአየርላንድ ጋር አብሮ መጫወትም የቻለ ተጫዋች ነው። ነገር ግን በ2019 ከብዙ ውዝግብ በኋላ ራይስ ታማኝነቱን ወደ እንግሊዝ ለመቀየር በስሜታዊነት ውሳኔዎችን አደረገ። ይህ እርምጃ ሀሳቦችን የከፋፈለ ቢሆንም በዓላማው ጸንቶ በግልጽ ለእንግሊዝ ብሔራዊ ቡድን መጫወት እንደሚፈልግ ተናገረ። ዴክላን ራይስ ከጓደኞቹና በግሉ የበርካታ ዋንጫዎች ባለቤት ሆኗል። ከእነዚህ ውስጥም የዌስታም ዩናይትድ የአመቱ ምርጥ ተጫዋች የኤፍአይ የአመቱ ምርጥ ወጣት ተጫዋች 2018 ላይ የአውሮፓ ኮንፈረንስ ሊግ አሸናፊ 2023 ከዌስታም ጋር የአውሮፓ ኮንፈረንስ ሊግ የወቅቱ ምርጥ ተጫዋች 2022-2023 ከእንግሊዝ ብሔራዊ ቡድን ጋር የለንደን እግር ኳስ ሽልማቶች የፕሪሚየር ሊግ የአመቱ ምርጥ ተጫዋቾች እነዚህንና የሌሎችን ዋንጫ ባለቤት የሆነው ዴክላን ራይስ ማን ነው የሚለውን በዛሬ ቪዲዮ አስቃኝቻችኋለሁ ቪዲዮውን ከወደዳችሁት የላይክ ቁልፍ መጫናችሁን አትርሹ ለተጨማሪ ቪዲዮ ይዘት ሰብስክራይብ ያድርጉ እና በሚቀጥለው ጊዜ እንገናኙ